አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናል ቤተሰቦች፣ እንደምናላችሁልኝ አሁን ላይ አንድ እየተሰራ ያለ የውሸት ዜና አለ። ሀጂ ኡመር ሙፍቲ ታመው ነበርና ሰሞኑን ደው አድርጉላቸው የሚል መርሀ ግብር ተካሂዷል። እርሳቸው አሁን ላይ ሞተዋል እየተባለ በትላልቅ ሚዲያ እየተነገረ ነው። ግን ደውዬ እንዳጣራሁት እንደውም ጥሩ ጤንነት ላይ ናቸው ተብሏል። አላህ ሀፊ ያድርጋቸው። እንሻላ ሲሞቱ ደግሞ በትክክለኛው መንገድ አለ ስብን ታላ አካቲማቸውን ያሳምርላቸው ይሁን ነው የምንለው። እንግዲህ ሌላው ፎዜያ የምትባለው ሁላችሁም ታቋታላችሁ እና ዶ አድርጉ በተባለው መሰረት ሁሉም ሙስሊም በላይ ለሀይልላ መንገድ ያገናኘናል በሚል ኡስታዞች ሁሉ ዶ አድርገዋል። ነገር ግን እነስን ሁሉ ስትጠች ውሃ ብዮች ሙስሊም አይደላችሁ ማን ዶ አድርጉልን አላችሁ እያለች እንግዲህ አፋን ስትከፍት ነበር። እስኪ እንስማትና እንመልሳለን። ሌላዋ ደግሞ በሰሞን መነጋገሪያ የሆነችው በማን ያዘዋል የቀረበች አንድ ሙስሊም ልጅ አለች። እሷም በአራት ዓመቴ ኡስታዞች ይፈልጉኝ ረፍሩኝ ነበረ በማለት እንግዲህ የእስልምና ስም ለማጥፋት አዲስ አጀንዳ ይዘመታለይ። ስለ እሷም እስኪ አንዳንድ ቪዲዮች አሉ። እስከ መጨረሻው አብራችሁኝ ቆዩ። ያደረጋችሁ ለታች ሰፈሮች ለውሀብዮች እንዲደርስ አድርጉት። ለአስመሳዮች ለአሽቃባጮች ማለት ነው ሰሞኑን በጣም ሲያሽቀብጡ ግን ታዝባችኋቸዋል፣ ተመልክታችኋቸዋል፣ ብዙዎቻችሁ አይታችኋቸዋል። ያ ትናገሩም እንጂ ማለት ነው። እኔ ደግሞ ዝም ማለት አልችልም ታውቃላችሁ። እና በዚህ ልክ እንድታሽቃብጡ ያደረጋችሁ ያነሳሳችሁ ምንድን ነው? አክዲ እናንተ የታወቀ ነው፣ ጥቅም ፍለጋ እንደሆነ ማለት ነው። የኢትዮጵያ ህዝብ በሙስሊሙ በክርስቲያኑ ልብ ውስጥ ነግሰዋል ብላችሁ አባታችንን ሀጂ ሙፍቲን ፎቶ እየለጠፋችሁ አባታችን ታመዋል ዱ አድርጉላችሁ፣ ሸዋይዳ ሸዋይዳ ሸኸስኩን እንቱ ምን አገባችሁ? ምን አግብቷችሁ ነው? እናንተ ከመች ወዲህ ነው ለእናንተ አባት የሆኑት? የአባትነትን ክብር ከዚህ በፊት ሰታችኋቸዋል ወይ? ስልጣንም በነበሩ ሰዓት ከስልጣንን ከወረዱ በኋላ ሀታ ሰሞኑን ያቺ ልጅ እግራቸውን ሳመች ብላችሁ እየዘቀዘቃችሁ ሲተሰድቧችሁ አልነበር? እንደ አሁን ምን ተገኘ ና ነው አባታችሁ ሆነው? አባታችን ታመዋል በጥናዱ አድርጉላችሁ እያላችሁ ፎሎ መለቃቀሚያ ላይክ መለቃቀሚያ ያደረጋችኋቸው የኢትዮጵያ ህዝብ፣ አንድ ነገር ልነግራችሁ ፈልጋለሁ። ወላሂ ነው የምላችሁ። እንደውም ቱርክ ሀገር ለህክምና ሄደዋል ብለው በውሸት ሲያወሩባቸው ነበር። አልሐምዱሊላሂ ረብል ዓለሚን እሳቸው በሙሉ ጤንነት አገራቸው ላይ ይገኛሉ በአሁን ሰዓት። እነዚህ ሰዎች እነዚህ ሰዎች ጎፈንድሚ ከፍተው ለእሳቸው ማሳከሚያ ብለው ብር ማሰባሰቢያ መልቀማቸው አይቀርምና ልትጠነቀቁ ይገባል። ከነኚህ ሰዎች ወላሂ ነው የምላችሁ። እሳቸው በአሁኑ ሰዓት የማንንም እርዳታ አያስፈልጉም። አላህ ነው ያሳመማቸው አላህ ነው የሚያድናቸው። ገባችሁ አይደለ? ሰበቡን ደግሞ እኛ እኛ ዱዓ እናደርግላችኋል። እሺ የአቡጀህል የሚስትሁት እንግዲህ ሁልጊዜ በቃ ውሀብዮች ውሀብዮች ውሀ ውስድ አድርግሽ ና ማለት ነው። እንደ ውሀ ውስድ አድርግሽ የሞላ ውሀ ይውሰድሽ ሌላ ምን? ይህ እንደው ሽንድሽ ሞልቶ ይውሰድሽ ሌላ ምን ልሻለሁ ውይ ዛሬ ሰለቸሽን? በቃ መተሽ ውሃ ብዩሽ መተሽ ውሃ ብዩሽ፣ ሌላ ነገር የለሽም። በቃ በቃ በኛ ፈመሽብን እኮ ፈመስ ፌመስ ሆነችብን። ምር ወይ ጉድ! እና አሁን እሷ በቃ ማለት አንድነቱን አትፈልገውም። እንደዚህ መሳደብ መይክ በቃ መጣላት መያያዝ እንደስት ለምትፈልግ አንድነቱን አትፈልገውም። በእርግጥ አንድ ሚኮ ነው በሀቅ መንገድ ላይ እንጂ ሀቅ ባልሆነ መንገድ ላይ አይደለም። እና ሽማግሌው ደግሞ ቢሞቱም መቼም ጊዜያቸው ነው። አርድተዋል አላህ ሀቲማቸውን ያሳምርላችሁ ነው የሚባለው። ግን አንቺ ምንድን ነው ዓላማሽ? ዓላማሽ ምንድን ነው አንቺ አሁን እዚህ ጋር ለሙስሊሞች ተጨንቀሽ ሳይሆን የሆነ በቃ የራስሽ የመፈመስ እቅድ እንጂ እያሳከሸለሸው ለሙስሊሞች ተጎርጎሮሽ አደለም። ና አገባችሁ ላይክ ለመለቃቀም ነው፣ ጎፈንድ ሚል ልሰበስቡባቸው ነው ውሀብዮች። በነገራችን ላይ ያንቺ ውሀብዮች የምታያቸው ሙስሊሞች እንደዚ አይነት ጸባይ የላቸውም የለንም፣ ላ እናንተ ናችሁ። ይልቅስ በስንት ነገር የምትቀፍሉት ማለት ነው ትዳር እናገናኛለን ብትሉ እናንተ እና ከዚህ በኋላ ስለ ውሃ ብያ ብለሽ በቪዲዮ እንዳትሰሪ እኔ የማስጠናቀቀች ነገር እሱ ነው። በቃ ይህን ያህል ስለ አንቺ ስላወራሁ ይበቃኛለ። እስኪ ሰሞኑ ደግሞ ማን ያዘዋል ያመጣት አንዲት ሙስሊም ነይ ብላ ሙስሊሞቹን የማይወክል ነገር እያወራች ትገኛለች። ዝም ልንላት አይገባም። እስኪ እናዳምጠው ወንድማችን ሰላህም ያለውን ነገር እስኪ እንትን ብሏል እንየው ጀመሪያ ቪዲዮ ማን ያዘዋል የተሰኘው ግለሰብ ጋር ከመቅረቡ አስቀድሞ በራሷ የዩቱብ ቻናል መሌ ከተባለ አንድ ፌዴራል ነበረ አሁን ፌዴራል ይሆን አይሆን አላውቅም ከሱ ጋር ያደረገችው ኢንተርቪው ነበረ እንመልከተው ይህን ኢንተርቪው ማለት ነው ሀውለት ማን ነው ሀውለት እንግዲህ የተወለደችው ደሴ ከተማ ነው ነገር ግን በልጅነት የወደ አዲስ አበባ በመምጣት ያደኩት። አዲስ አበባ ነው ማለት ነው። እሺ ሀውለት፣ አዲስ አበባ ስታድጊ ልጅነትሽ እንደት ነው? ልጅነት ደስ ይላል ማለት መስጅድ ውስጥ ነው የኔ ልጅነት በአጠቃላይ ያለው እና ሁሉ ነገር የተሳሰረው መስጅድ ውስጥ ነበረ። ቤቴን የማውቀው ለመተኛት ብቻ ነው እንጂ ውሎይም ምሽቴም መስጅድ ውስጥ ነበረ፣ ትምህርት በማይኖርበት ጊዜ። ያውጧት እንግዲህ እንደሰማችሁት እቺ እህታችን የተወለደችው ደሴት ሲሆን በልጅነቷ ግን አዲስ አበባ እንደመጣች ከዛ በኋላ አሪፍ የህፃንነት ጊዜ እንዳሳለፈች በዚህ ቪዲዮ ላይ ትናገራለች። ነገር ግን አዲስ አበባ አላደገችም። ይህን ያልኩበት ምክንያት ክፍል ሁለት ላይ የምዳስስላችሁ ይሆናል። ሶስት ዓመት አዲስ አበባ የተቀመጠ ሰው አዲስ አበባ ኖረ እንጂ አደጋ ይባላል። በስምንት ዓመቷ ተመልሳ ደሴ ገብታለች። ያን ነገር ዝርዝር ሁኔታዎች ወደ ውስጥ ስገባ ጊዜ የማሳያቸው ይሆናል። ነገር ግን ማን ያዘዋል ኢንተርቪው ላይ እንዲህ ብላ ነበር። አባቷና እናቷ ከተጣሉ በኋላ ይጣላል። ገና የአራት ዓመት የሶስት ዓመት ህፃን እያለች እናቷ ልጇን ሐወልት ይዛን ወደ አዲስ አበባ ትመጣለች። ስትመጣ ጊዜ የእናቷ ያክስት ዘመድ ወይም ደግሞ ጓደኛ ቤት ታርፋለች። ይቺ ያረፈችበት ቤት የተለያዩ ህፃናቶችን ከተለያዩ ቦታዎችን ሰብስባ ታሳድጋለች። በዚህ ሁኔታ ላይ የነበሩ ሰዎች ይቺ የአት ዓመት ህፃን ሴት ልጅ የሚያሳዝን በደል ደረሰባት። ነገር ግን የሀውልት እናት በጣም በሚገርመ ሁኔታ የሀብታም ልጅ ናት። ነገር ግን ይህን ሁሉም መከራ ስትበላ ጊዜ ቤተሰቦቿ ዞር ብለው አላዩትም። ኢማጅን፣ ጥያቄ ምልክት ውስጥ። ነገር ግን እቺ ህጻለች ገና አራት አመት እያለች ምን ምን ደረሰባት ስንል የመጀመሪያውን እንስማ። ታዲያ ለአንድ ነገር ተጋለጥኩ፣ ለወንዶች ፍላጎት። በአምስት አመትሽ? በአራት ዓመቴ እሷ ከወጣቸው ረ በኋላ በአራት አመቴ ወንዶች ሁሉ ወደ እኔ ማተኮር ጀመሩ አላቅም ወንዶችን ሊስብ የሚችል አካል አለኝ ብዬ አላስብም፣ ምክንያቱም ገና ልጅ ነኝ። ወንዶችን ሊያማለል የሚችል ቃላት እናገራለሁ ብዬ ላስብ አልችልም፣ ምክንያቱም በትክክል የማወራበትም ኤጅ ላይ አይደለሁም። አራት ዓመት በዛ ልክ ካፈተ ከሰዎች ጋር ኮሚኒኬት አታደርግበትም። ሁኔታዎች እየተቀየሩ መጡ። ልጆቹ ምንድን ናቸው? እዚህ ያሉት የቤት ልጆች ናቸው? ተከራዮች ናቸው? ዘመድ ናቸው? ምንድን ናቸው? ገና በአራት አመቷ ገላዋን የወንዶች መጠቀመያ ሆነ ማለት ነው ወይም ደግሞ ፆታዊ ትንኮሳ ይደርስባት ነበር። ይህ ብቻ አይደለም። ገና በአራት ዓመቷ በአራት አመት እኔ የማውቃቸው በርካታ ሰዎች አሉ። ጡት እራሱ የሚጠቡ በአራት ዓመታቸው፣ በጣም በርካታ ሰዎች ማለት ነው። በአራት ዓመታቸው ያደረጋችሁትን ነገር መለስ ብላቸው አስቡ የምታስታውሱት ነገር የለም። ነገር ግን የአራት ዓመት ህፃን ልጅ ገና ጡትን ያልታወችን ሴት ልጅ እዚህ ልክ ወንድ ልጅ እንዴት ይህን ሊያደርግ ቻለ? አስቀድሜ ባሳየዋቸው ኢንተርቪው ላይ ደግሞ ህፃንነቷ አሪፍ እንዳሳለፈች ትናገራለች። እዚህ ጋር ደግሞ ገላዋ የወንዶች መጠቀሚያ እንደነበረ እንደገና ደግሞ በልጅነቷ ገና በአራት ዓመት በአምስት ዓመት ላይ ፖርኖግራፊ የፖርኖ ቪዲዮ ሴት ልጅ ለዛው ሴት ልጅ እንድትመለከት ታረጋት ነበር። እንስ ቶታ ያለች ናይ ምናምን ነው ማየት አልፈልግም ችግር አለ ታሳየኛለች ሴት ናት። አራት ዓመቴ ነው። ይሄ ነገር እየቀጠለ አምስት ዓመቴ መጣ። አምስት ዓመቴ ላይ የተለወጠ ነገር የለም ጋራጅ አለ ግቢ ውስጥ አንዱ ደግሞ በጣም ግ እዚህ ጋር እንደተመለከታችሁት ትልቅ ሴት ናት። ገና ለአራት ዓመት ህፃን ለአምስት ዓመት ህፃን ልጅ ፖርኖ እንድታይ አደረገቻት። በእርግጠኝነት እድሜ ች ዝም ብዬ ስገምተው ሀያ አራት ወይም ሀያ ሶስት ትሆኛለሽ። በዛ እድሜ ፖርኖ ለማግኘት ቪዲዮዎችን ምን ያክል እንትን ነበር? ስልክ ነው አየሁኝ አልሽ። ሲዲ እና ካሴት ኢቨን ሚሞሪ የሌለበት ዘመን ላይ ነበርን። አሁንም ጥያቄ ምልክት። ሴንስ አይሰጠኝ ያልኳቸው ለዚህ ነው። ሁለተኛ ደግሞ ለምን ፐርፐዝ ነው ሴት ልጅን ቪዲዮ እንዲህ አይነትን አቆሻሻ የሆነ ቪዲዮን እንድታይ የምታደርግሽ ለምን? ምንድነው ፐርፐዙ? አላማ ምንድነው? እና ደግሞ ህፃን ሆነች ገና የአራት ዓመት ህፃን ሆነች ለምንድነው የምታየው? ከዛስ ይህን ነገር ብቻ አይደለም ይችህ ህፃን ልጅ ሀውልት በአራት ዓመቷ እዚህ ፆታዊ ትንኮሳ ሲደርስባት ጊዜን ምን ትሆን ነበር? ታስታውቅ ነበር በማታ ትዞር ነበር ዝም ብላ በጣም ብዙ በሽታዎችን ነበረባት ገና የአራት ዓመት ህፃን ሆና ማለት ነው። የአራት ዓመት ህፃን እንዴት ይህ ሁሉ እንግዲህ፣ ቪዲዮው ማን ያዘዋል ላይ የዚችን የልጅ ታሪክ ሰምታችሁታል ብዬ አስባለሁኝ። እና ልጅቱ እያወራቻለችው ነገር በፍጹም የማይገጣጠም እና ሙሉ ለሙሉ ውሸት የሆነ ለመፈመስ ታቅዶ እቅድ ተይዞበት ነው ልጅቷ ከማን ያዘዋል ጋር እየቀረበችው። በነገራችን ላይ አሁን ላይ እኛ ያልነቀንበት አንድ ፋሽን ነገር መጥቷል ወይ የሆነ አሁን አይታችሁ እንደሆነ ባልና ሚስት ሆኖ አስወልዶ ከዳኝ ምናምን፣ ከዛ ሚስቱ ትቀርባለች፣ ከዛ እሱ ከዛ አረብ ሀገር ሆና ከዳችኝ፣ ከዛ ባጃጅ ተገዛለት ምናምን። ይህ ሁሉ እነሱን ለማፈመስ የሚኬድበት ታሪክ እንጂ ህዝቡ ያልነቀው ነገር ትክክለኛ ታሪካቸውን አይደለም የሚያቀርቡት። ማን ያዘዋልና ደግሞ ሌላ አለ አንድ ደግሞ ማለት ነው። እና ልጅቷ ሙሉ ለሙሉ እያወራቻለችው የውሸት ታሪክ ነው። በሷ በዛ ድሜ እኮ ካሴት ምናምን ሬዲዮን እንጂ ስልክ እኳን እኮ የለም። እሷ ፖርኖግራፊ ያለው በአራት ዓመቴ ወንዶች ይፈልጉኛል እኔም ፍላጎት አለኝ። በቃ የልል የልል የልል ነገር ነው የምትቀባጥረው ማለት ነው። በፍጹም ከወሬዋ ምንም ምንም ከእውነት የሚገናኝ ነገር አይደለም። እና እየዋሸች ነው። ውሸታም ናት ልጅቷ ማለት ነው። እና ለመፈመስ ያደረገችው ጥረት ነው ይሄ ሁሉ። ይህ ደግሞ እሷ ለምሳሌ መስጊድ ገብታ ኡስታዙ ይፈልጋት ነበር ከልጆች ጋር የወስዳትና እሷ ለብቻል አስተኝቶ ምናምን የምታወራው ነገር በቃ እንደውም የሆነ ኡስታዞችን የሚያጠለሽ ሙስሊሞችን የሚያጠለሽ ነገር ነው እያደረገች ያለችው። ተዋሽ ለመፈመስ አያገባንም፣ እሱም ግን ሙስሊሞቹን እዚህ ጋር የሙስሊም ስነ ምግባርን እየነካች ነው።